ሰላም የቻናል የቤተሰቦች እንደምናችሁልኝ፣ ዛሬ ደግሞ በአንድ አጭር ትምህርታዊ ቪዲዮ መጥቼላችኋለሁ። ሞርድ ጀማሪዎች ላይ ፎከስ ያደረገ ነው። የዛሬው ምንድን ነው? እንዴት አደርገን ነው ከፍላሽ ወደ ኪቦርድ ከኪቦርድ ኦር ወደ ፍላሽ ማለት ነው፣ እንዴት አደርገን ነው መዝሙሮችን የተለያዩ ፋይሎችን ስታይሎችን ሬጅስትሬሽኖችን እንዴት አድርገን ነው የምንጭ ነው የሚለውን የማሳያችሁ እና ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ነባሮች ደግሞ ቪዲዮን ላይክ በማድረግ ጀምሩልኝ እና ምን ታደርጋላችሁ፣ በመጀመሪያ እዚህ ዩዘር የሚል ታብ ላይ ትገባላችሁ። ኦራውን ዩኤስቢ ላይ ነው ያለሁት። እናንተ የምትፈልጉትን ሞር አንድ ነገር ሰሌክት ታደረጋላችሁ። ኮፒ ማድረግ የፈለጋችሁትን ዩኤስቢ ላይ ገብታችሁ ማለት ነው ከዚህ ታብ እንዲ ማሳለፍ ትችላላችሁ። እ በዚች ታብ ስትነኩት ዩዘር ላይ ይሄዳል። በዚህ ደግሞ ዩኤስቢ ላይ ከሰካችሁ በኋላ ታቡን ዚች ጋር በመንካት እዚህ ጋ ማለት ነው በመቀየር ትችላላችሁ። ከዛ ምን ታረጋላችሁ? ሰሌክት ካረጋችሁ በኋላ በመጀመሪያ ሰሌክት ስታርጉት ይኸው እዚህ ጋር ምንም የለም ሜኗ ላይ ኮፒ ኦር በቃ ሴቭ ሚል የለም እዚህ ጋር እንደምትዩት እና በዚሽ መጣችሁ ስትሬት ላይ ቺን ታፕ ስትነኳት ሜንቱ ይከፈትላችኋል። እዚህ ጋር የተለያዩ ኮፒ ድሌ ሴቭ ኔም ክሬት ማድረግ ፎልደር ክሬት ማድረግ እዚህ ጋር የተለያዩ ታቦች ይመጡላችኋል። እናንተ አሁን ኮፒ ማድረግ ስለፈለጋችሁ ምን ታረጋላችሁ? ኮፒ የሚለውን ትለካላችሁ። ከዛ ኦኬ ካላችሁ አንዱን ብቻ ነው እዚጋ ኮፒ የሚያደርግላችሁ። ሞር አስር ከዛ በላይ ማድረግ ከፈለጋቸውን እዚጋ ሴሌክት አድረጉና ኦኬ ትላላችሁ ማለት ነው። ከዛ ወደዚህ ትመጡና ወደዚህ ታብ ምን ሚል ኦፕሽን ትነካላችሁ፣ ፔስት የሚለውን በዚህች የታችኛውን ታብ ነው የምትነኩት። እዚጋ የታችኛውን ታብ በመንካት እዚጋ ፔስት ትሉት አላችሁ። ከዛ ፔስት ስትሉት እንደዚህ ትንሽ ቆይቶ ወዲያው ፔስት ያደርግላችኋል ማለት ነው። በዚህ መሰረት ከፍላሽ ወደ ኪቦርድ ፔስት ማድረግ ትችላላችሁ ማለት ነው። ኦር ደግሞ እዛው ነው ደግሞ መደለት ከፈለጋችሁ ለምሳሌ ከዚህ መደለት ከፈለጋችሁ እንደተለም አሁንም ስልክ ታደረጉትና ዲሌት የሚለውን ትነካላችሁ። ኦኬ ካላችሁ ያው አንዱን ብቻ ነው ዲሌት የሚያደርግላችሁ። ሌላ ተጨማሪ ዲሌት ማድረግ ከፈለጋችሁ በዚህ መልኩ ዛ ትላላችሁ። ሁሉን ልደልት እያለኝ ነው። የስ ኦል ትላላችሁ። ከዛ በዚህ መልኩ ሁሉም ይደልታል። ተመሳሳይ ነው ከኪቦርድም ወደ ፍላሽም ኮፒ ለማድረግ በጣም ቀላል ነው። አንድ እዚሁ ሴሌክት አድርጋችሁ ከዛ ኮፒ ትሉታላችሁ። ኦኬ አንድ ብቻ ከፈለጋችሁ ኦኬ ትላላችሁ። ወደ ፍላሽ ትመጣላችሁ። እዛው ላይ ይሄው በዚህ መልኩ ፔስት ማድረግ ትችላላችሁ። ከዛ ወደ ዩኤስቢያችሁ ይገባል ማለት ነው ፋይሉ እና በዚህ መሰረት መጠቀም ትችላላችሁ እና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ አዲስ ቻናል ስለሆነ ሰብስክራይብ ላይክ በማድረግ ሼር በማድረግ ቻናሉን ሳፖርት ማድረግ ትችላላችሁ። በቀጣይ ደግሞ በሌላ ቁንጆ ቁንጆ ትምህርታዊ ነገሮች እንገናኛለን። አመሰግናለሁ።